መጋቢት 29 ቀን በዕለተ እሑድ እግዚአብሔር ዓለምን መፍጠር ጀመረ። እነሆ ዓለም ከተፈጠረ ዘመን ከተቆጠረ 7517 ዓመት ሆነው። ዳግመኛም በዛሬዋ ቀን ዓለምን ለማዳን የድህነት ስራውን መስራት የጀመረበት ቀን ነው። ይህም ጽንሰቱ ነው። መጋቢት 29 በዕለተ እሑድ ከቀኑ 3 ሰዓት ሲሆን መልአኩ ቅዱስ ገብርኤል ጎንበስ ቀና እያለ ተፈስሒ ኦ ምልዕተ ጸጋ ተፈስሒ ኦ ምልዕተ ክብር ከሴቶች ተለይተሽ አንቺ የተባረክሽ ነሽ እያለ ሲያመሰግናት ሲያረጋጋት ቆይቶ ልክ እነሆ ትፀንሻለሽ ሲላት አካላዊ ቃል በማህጸኗ አደረ። የሉቃስ ወንጌል ምዕራፍ 1 ከቁጥር 28። በስማብ ወወልድ ወመንፈስ ቅዱስ አዱ አምላክ አሚን። ሰላም ጤና ይስጥልኝ እጅግ የተወደዳችሁ በአገር ውስጥም ሆነ በውጪ ያላችሁ ውድ የሆኒ ቲዩብ ተከታታዮች ኢትዮጵያውያንና እንዲሁም ኤርትራውያን በአጠቃላይ ኦርቶዶክሳውያን በሙሉ እንዴት ሰነበታችሁ? እንኳን ለዚች ዕለት እና ለዚች ሰዓት በቸርነቱ ብዛት ጠብቆ አደረሰን አደረሳችሁ። በዛሬው መርሃ ግብራችን መጋቢት 29 ቀን የሚከበረውን በዓለ ጽንሰቱን አስመልክቶ በመጋቢ አዲስ ዶክተር ሮዳስ ታደሰ መጽሐፍ የተወሰደውን ጽሁፍ ባጭሩ እንዳስሳለን። እስከ መርሐ ግብራችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛለን። ቅድስት ድንግል ማርያም እንደ ቃልህ ይሁንልኝ በማለት የመላኩን ብሥራት በእምነት ስትቀበል አካላዊ ቃል በግብረ መንፈስ ቅዱስ በማጸኗ የዕለት ጽንስ ሆኗል። ዮሐንስ ወንጌላዊ ቃል ሥጋ ሆነ በማለት በማፀነ ማርያም የተፈጸመው ምስጢር ተዋህዶ እንደገለጸ መለኮትና ትስብእት ያለመለወጥ፣ ያለመከፈል፣ ያለመጨመር፣ ያለመቀላቀል በእመቤታችን ማፀን በመዋሃዳቸው ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ከሁለት ፈቃድ አንድ ፈቃድ፣ ከሁለት ግብር አንድ ግብር በመሆናቸው የእመቤታችን የቅድስት ድንግል ማርያም ማፀን የተዋህዶ እምነታችን የተመሰረተበት ስፍራ ሲሆን የመሰረተውም ስጋችንን የተዋህደው ስግው ቃል ክርስቶስ ብቻ ነው። ይህ በመቤታችን ማጸን ስለተከናወነው ሰማያዊ ምስጢር በርካቶች ሊቃውንት ቃላቶች አጥሯቸው በአድናቆትና በተመስጦ ሆነው ምስጋናን አመስግነዋል። ሊቁ ቅዱስ ያሬድ በመጽሐፈ ድጓው ሰማይና ምድር የማይችሉትን አምላክ እንደምን የድንግል ማጸን ቻለው በማለት የጠየቀውን ጥያቄ ሊቃውንት በመንፈስ ቅዱስ ገላጭነት በጥልቀት አስተምረዋል። ይኸውም እመቤታችን በሰው መጠን ሶስት ክንድ እስከ ስንዘር ስትሆን እርሷ ግን ከጽርሐ አርያም በላይ እርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ ተብሎ የማይመረመር በሁሉ የመላውን አካላዊ ቃል በማህጸኗ የተሸከመች በመሆኗ የእግዚአብሔር ሀገር መባሏ በጉልህ ታውቋል። ሊቁ አባ ጊዮርጊስ በአርጋኑን መጽሐፉ ላይ የድንግል ማህጸን በሰማይ ካለው የብርሃን ሰረገላ ሰፋ፣ የድንግል ማህጸን ከአየራት በለጠ በሱራፌልና በኪሩቤል ዘንድም ተመሰገነ። የድንግል ማጸን የሰማይ ደጃፍ ሆነ፣ ሳይከፈትም የፀሐይ መውጫና መግቢያ ሆነ። የድንግል ማጸን ለአማናዊ የጽድቅ ገንዘብ ሳጥን ሆነ። የድንግል ማጸን አዶናይ በመባል ለሚጠራ እግዚአብሔር ማደሪያ ሆነ በማለት አገረ እግዚአብሔርነቷን በጥልቀት በማጸኗ ከተከናወነው ከተዋሕዶ ምስጢር በመነሳት አስተምሯል። በተጨማሪም በእንዚራ ስብሐት የነገረ ማርያም መጽሐፉ ላይ ምሥጢሩን እንደ ወርቅ አንከብልሎ እንደ ሻማ ጠቅልሎ የድንግልና እርግብ እመቤቴ ማርያም ሆይ በማግነን አመሰግንሻለሁ። ከፍ ከፍ በማድረግም አመሰግንሻለሁ። ከዓለም አስቀድሞ ለነበረ አካላዊ ቃል እናቱን ሆነሻልና ሰማይ የማይችለውንና የምድር ስፋትም የማይበቃውን ጠባብ ማሕፀን ተሸከመው ኃይሉንም ቻለ በማለት ተመሳሳይ የአድናቆት ምስጋናን አመስግኗል። ሊቁ ቅዱስ ቄርሎስም ሰማይና ምድር በመሃል እጆቹ ተይዘው ሳሉ እርሱ ግን በማይመረመር ምስጢር በማይጸነ ማርያም ስለ ማደሩ እንዲህ ይገልጠዋል። አሸናፊ ፈጣሪ እርሱ በማይመረመር ምስጢር እንደኛ በማጸን መጸነስን ወደደ። እርሱ ሰው መሆኑ ከማጸን ሳለ በባህሪ መለኮቱ በሰማይ በምድር ከምድርም በታች ምሉ ነው። በማይነገር ጌትነቱም በአብሪና ይኖር ነበር። የሕይወትስ ንፋስ ያላቸው ሁሉ በላይ በታች ያሉ ፍጡራንም ሁሉ በመሃል እጁ ናቸው። አሸናፊ ፈጣሪ እርሱ ከሃሊነቱ ሁሉን ያዛቸዋል። ወልድ በድንግል ማፀን ሳለ በሰማይም በምድርም ከአባቱ ጋራ በአንድ ባህሪ መለኮት ህልው ነውና ከኃጢአት በቀር በድንግል ማፀን ስጋ ሆኖ ከተፈጠረ ከፍጹም ትስፊት ጋርም በማይመረመር በአንድ ባህሪ መለኮት መቼም መቼ አንድ ነውና በማለት በማይጸነ ድንግል ማርያም የተከናወነ የተዋህዶ ነገር አብራርቶ መስክሯል። በተመሳሳይ መልኩ ቅድስት ድንግል ማርያም ቅዱስ ገብርኤልን እንደ ቃልህ ይደረግልኝ ባለች ጊዜ ቅድመ ዓለም የነበረ ያለ የሚኖር አካላዊ ቃል በቅድስ ድንግል ማርያም ማፀን የዕለት ጽንስ ሆኖ መፀነሱ ርደቱ የማይመረመር ነውና ሊቁ አባ ጊዮርጊስ ዘጋስጫ ባንክሮ ሆኖ እንዲህ ያስቀምጠዋል። ከህይወት እሳት የተገኘ እሳት ተላከ። ከምስጋና መብረቅ የተገኘ መብረቅ ወረደ። ከብርሃን ጉኛ ወይንም ጥቅፍ ሪና የተገኘ ብርሃን ወረደ። ከአምላክ የተገኘ ፍጹም አምላክ ካነዋወሩ ሳይጎድልና በአባቱ ሪና ሳለ መጥቶ በላይሽ አደረ። ከምላቱ ሳይከፈል በማሕፀንሽ ተወሰነ። በአነዋኗሩ የሚወስነው ቦታ ሳይኖርና የማይወሰን ሲሆን ፀነሽው ለገዥነቱ ወሰን የለውም። የመጨረሻውም ልክ በእይታና በማሰብ አይገኝም። የአካላዊ ቃል በማሕፀን መወሰን እንደምን ያለ ነው? ገዥነት የባህሪ የሚሆን የአምላክ በማሕፀን መጸነስ እንደምን ያለ ነው? እስኪ ንገሪን። ከኢያቄምና ከሐና ባህሪ የተገኘሽ ብላቴና ሆይ ከኃይል የተገኘ ኃይል በላይሽ እንደምን አደረ? በመውረዱስ የሰማያት ኃይል አልተነቃነቅምን? የተራሮችሽ መሰረት አልተነዋወጠምን? ይላል ሊቁ አባ ሕርያቆስም ስለዚህ ሚስጥር በቅዳሴ ማርያም በጻፉ በቁጥር 45 ላይ ሲገልጽ እርሱ ቅሉ እግዚአብሔር አብ ንጽህናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአክን ወደ አንቺ ላከ። መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይልም ይጋርድሻል አለሽ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ሳይወሰን ጸነሽው በላይ ሳይጎድል በታችም ሳይጨመር በማይጸንሽ ተወሰነ መጠንና መመርመር የሌለበት እሳተ መለኮት በማሕጸንሽ አደረ በማለት መልእክተኛው ቅዱስ ገብርኤል አስቀድሞ ተልኮ ቅድስ ድንግል ማርያምን ሲያበስራት እርሷም ቃሉን በእምነት በተቀበለች ጊዜ ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ በማሕጸኗ የማደሩን ነገር አስተምሯል። ይህ በቅዱስ ገብርኤል ብሥራት አምላክ በማሕጸነ ማርያም ያደረበትን የጽንሰቱን በዓል ቅድስት ቤተክርስቲያናችን በታላቅ ድምቀት በማሕሌት በቅዳሴ በትምህርት መጋቢት 29 ቀን ስታስብ ከጌታችን ዘጠኙ አበይት በዓላት ውስጥ አንደኛውና የመጀመሪያው አድርጋ ታስበዋለች። መጋቢት 29 ቀን በዕለተ እሁድ እግዚአብሔር ዓለምን መፍጠር ጀመረ። እነሆ ዓለም ከተፈጠረ ዘመን ከተቆጠረ 7517 ዓመት ሆነው። ዳግመኛም በዛሬዋ ቀን ዓለምን ለማዳን የድነት ስራውን መስራት የጀመረበት ቀን ነው፤ ይህም ጽንሰቱ ነው። መጋቢት 29 በዕለተ እሁድ ከቀኑ ሦስት ሰዓት ሲሆን መልአኩ ቅዱስ ገብርኤል ጎንበስ ቀና እያለ ተፈሲ ኦ ምልዕተ ጸጋ፣ ተፈሲ ኦ ምልዕተ ክብር ከሴቶች ተለይተሽ አንቺ የተባረክሽ ነሽ እያለ ሲያመሰግናት፣ ሲያረጋጋት ቆይቶ ልክ እነሆ ትጸንሻለሽ ሲላት አካላዊ ቃል በማህጸኗ አደረ። የሉቃስ ወንጌል ምዕራፍ 1 ከቁጥር 28። ከላይ ሳይጎድል በታችም ሳይጨመር እሳተ መለኮት በማሕጸኗ አደረ በማይመረመር ግብር ፍጹም ስጋንም ተዋሃደ። ይህ ቀን እጅግ ታላቅ ዕለት ነው። ከጌታችን አባይት በዓላት አንዱ ነው። ዳግመኛም በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ቀን ነው። መጋቢት 29 በዕለተ እሑድ ከሌሊቱ ስድስት ሰዓት ይህንንም ቀን ጥንተ ትንሣኤው ብላ ቤተ ክርስቲያን አስባው ትውላለች። ሰውን ለወደደ ለእግዚአብሔር ምስጋና ይሁን። ከበዓሉም ረዴት በረከት ያሳትፈን።